እግዚአብሔር ምንድን ነው አልኩኝ? ሰራተኛ ነው። ስራ ጨርሶ የሚያድር እንጂ ስራ የማያሳድር እግዚአብሔር። በየቀኑ ስራውን ይጨርስና ገምግሞ ነው የሚተኛው። ለዚህ እግዚአብሔር ፖለቲከኞች አላሰራ አሉኝ አይልም። እ እግዚአብሔር አመንዝሮች አላሰራ አሉኝ አይልም። እግዚአብሔር ከኛ ጋር እንዳይሰራ የኛ ኃጢአት ይከለክለው ይሆናል፣ ስራውን ግን አያቆምም። አጢአታችሁ በእናንተና በኔ መካከል ልይታ አለቻለ እንጂ በምድር ላይ እንዳልሰራ ሰራ ሆኗል አላለም። እና አንዳንድ ሰዎች የሰው ክፋት እግዚአብሔር እንዳይሰራ የሚያደርገው ይመስላቸዋል። እግዚአብሔር ይሰራል። መዝሙር ላይ እንዳየነው ምንድን ነው የሚለው መጽሐፍ ቅዱስ? ሕግ ተላላፊዎች በዙ። ለእግዚአብሔር የምን ጊዜ ነው አለ? የሥራ ጊዜ ነው። መጽሐፍ ቅዱሳችን ሲጀምር ገና በምድር ላይ ጨለማ፣ ድቅድቅ ጨለማ ነበር ይላል። እግዚአብሔር ቀውሶችን መጽሐፍ ቅዱስ ሲጀምር ቀውሶችን በመለወጥ ነው ስራ የጀመረው። አሜን። ስለዚህ ነገር ተበላሸ፣ መስራት አልቻልኩም። በኢሳይያስ ላይ እንደዚህ ብሏል፣ እሰራለሁ የሚከለክለኝስ ማን ነው? አሜን። ሶ በእግዚአብሔር የተሞላ ሰው ስራ የማይሰራባቸውንና እንዳይሰራ የተደረገባቸውን እንዳይበለጽግ እንዳያድግ የተደረገባቸውን ምክንያት እየዘረዘረ በውጫዊ ምክንያት ሰበብ እንዴት ልስራ አይልም። የአምላክ ባህሪ ውስጥ ስላለ እሰራለሁ የሚከለክለኝስ ማን ነው ብሎ ጥሶ ምክንያትን፣ ሰበብን፣ ውጫዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ አካባቢያዊ ቀውሶችንና ነውጦችን አልፎ ይሰራል።